ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የስርዓት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ በሙሉ እንኳን ለቅዱስ ገብርኤል ሊቀ መላእክት እመቤታችንን ላበሰረበት መታሰቢያ በዓል እንዲሁም በእለቱ ታስበው ለሚውሉ ጻድቃን ሰማዕታት ወራዊና ዓመታዊ ክብረ በዓል በሰላም በፍቅር በምህረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለሽ ደቂቃ አላደረሰን ለሀያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለርሱ ይሁን አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሰላሳ ድርሳነ ቅዱስ ሚካኤልንና ድርሳነ ቅዱስ ገብርኤልን የደረሱት ታላቁ አባት አባ ዮሐንስ አፍቀራዊ ዘአክሱም እረፍታቸው ነው የራመው ሊቀ መላእክት ቅዱስ ገብርኤል እመቤታችንን ያበሰረበት መታሰቢያ በዓሉ ነው። የእስራኤሉ መስፍን ኃይሉ ሶምሶን እረፍቱ ነው። ከሀዲዎች መላ አካሉ እጆቹንና እግሮቹን እስከ ጭኖቹ ድረስ በየተራ አቆራርጠው ደረቱና አካሉ ግንድ እስከሚመስልም ድረስ አርባ ሁለት ቦታ አቆራርጠው በማሰቃየት የገደሉት ሰማዕቱ ቅዱስ ያዕቆብ ግሙድ ፍልሰት አጽሙ ነው። አቡነ ዮሐንስ አፍቀራዊ ዘአክሱም። አቡነ ዮሐንስ አፍቀራዊ ዘአክሱም የተባሉት ኢትዮጵያዊው ጻድቅ የአክሱም ሊቀ ጳጳስ የነበሩ ሲሆን በደረሰታቸው የታወቁ ስለሆኑ ዳግማዊ ዮሐንስ አፈወርቅ የሚል ስያሜ የተሰጣቸው እና ግብፃዊንም በጣም የሚያከብሯቸው ታላቅ አባት ናቸው። ድርሳነ ቅዱስ ሚካኤልንና ድርሳነ ቅዱስ ገብርኤልን የደረሱ አባት ናቸው። ድርሳኑንም ሲጽፉ ቅዱስ ሚካኤል ይመራቸውም ነበረ። በደብረ ዳሞ ተቀምጠው ዘጠኙ ቅዱሳን ያመጧቸውን ከሦስት መቶ በላይ የሚሆኑ ቅዱሳት መጻሕፍትን ሰብስበው እንደገና በልዩ አምስት አምድ አድርገው አዘጋጅተው ያስቀመጡ ታላቅ አባት ናቸው። አባታችን ተደግፈው የጸለዩባት የነበረችው ዛፍ እርሳቸው ከማረፋቸው በፊት ለመነኩሳቱ አባታችን ዛሬ ያርፋሉና ተጠንቀቁ፣ ብላ አስቀድማ የተናገረችላቸው ጻድቅ ናቸው። ገድላቸው በደብረ ዳሞ፣ በደብረ ጽሞና፣ በገዳመ ሞጊና፣ በአክሱም፣ በጣና፣ በደብረ በንኮል ይገኛል። ሰማዕቱ ያዕቆብ ግሞዴ አስቀድሞ የጥሩ ክርስቲያን ቤተሰብ ልጅ ነበር። በኋላም የፋርሱ ንጉሥ የስክራዲ ባለሟልና የቅርብ አማካሪ ሆነ። ንጉሡም እጅግ ይወደው ስለነበረ በመንግስቱ ሁሉ ከእርሱ ጋር ሳይማከር ምንም አያደርግም ነበር። የንጉሱ ልዩ አማካሪ በሆነ ጊዜ ልቦነው አዘም ብሎ በካህዲው ንጉሥ እምነት በማመን በፀሐይና በእሳት አመነ በአማልክቶቹ በእሳትና በፀሐይም እንዲያምን ይመክረው ስለነበረ ወደ ጣዖትም እምነት ገባ። እናቱና አህቱ በንጉሱ ከንቱ እምነት ማመኑንና ከንጉሱም ጋራ በመስማማት የክርስትና እምነቱን መካዱን ሲሰሙ የቀናች የክርስቶስን ሃይማኖት ትተህ ወደ ጣዖት አምልኮ እንዴት ትገባለህ? የፍጡራንን ጠባይ ለምን ተከተልክ? ከዛሬ ጀምሮ በንጉሱ ሃይማኖት ከኖርክ እኛ ከአንተ የተለየነን፣ እያሉ ከቅዱሳት መጽሐፍት እየጠቀሱ ጻፉለት። ወደ እውነተኛዋ ሃይማኖትን ሃይማኖትህ ባትመለስ አንተ ከእኛ የተለየህ ትሆናለህ አሉት። እርሱም ደብዳቤውን አንብቦ እንደ ጨረሰ መሪድ ልቅሶን አለቀሰ። ከዚያም በኋላ የቤተ ክርስቲያን መጻሕፍትን ማንበብ ጀመረ። የክርስቶስን ፍቅሩን አስቦ ለፍርድ ሲመጣ በፊቱ እንዴት ልቆም እችላለሁ? ብሎ በማሰብ ወደ ልቡ ተመለሰ። ፋርሱን ንጉስ አገልግሎቱንም አቆመ። ለንጉሱም ያዕቆብ አማልክትን ማምለክ ትቷል ብለው በነገሩትም ጊዜ አስጠርቶ ጠየቀው። ያዕቆብም ንጉሱን ጌታችን ኢየሱስ ክርስቶስ በከበረ ወንጌሉ በሰው ፊት የሚመሰክርልኝ በሰው ፊት የሚመሰክርልኝ ብሏልና፣ ስለዚህ አገልግሎትህን፣ ፍቅርህንና አማልክቶችን ማምለክ ፈጽሞ ትቻለሁ። ሰማይንና ምድርን ጨረቃንና ፀሐይን፣ የሚታየውንና የማይታየውን የፈጠረውን አምላክ፣ የእግዚአብሔርን ልጅ ጌታዬ ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም እሰግድለታለሁ አለው። ንጉሱም እጅግ ተናዶ ደሙ እንደ ውኃ እስኪፈስ ድረስ አስገረፈው። ዳግመኛም ለአማልክቶች ስገድ ብሎ ብዙ አሰቃየው። እንዳልተመለሰለትም ሲያውቅ እያንዳንዱን ሐዋሳቱን አካሉን በየዕለቱ እንዲቆርጡትና ተሰቃይቶ እንዲሞት አዘዘ። በንጉሱም ትእዛዝ መሰረት ሕያውንም የእግሮቹንና የእጆቹን ጣቶች በየጊዜው ቆረጧቸው። ቀጥለውም ክንዶቹንና እግሮቹን እስከ ጭኖቹ ድረስ በየተራ ቆራረጡት። እንዲሁም እያደረጉ እስከ አርባ ሁለት ቁራጭ ድረስ በጥቂቱ እየቆራረጡ አሰቃዩት። ያዕቆብም መላ አካሉ ተቆራርጦ ደረቱና አካሉ እንደ ግንድ ድቡልቡል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዓለም ውስጥ ያሉ ኃጢአተኛ ሰዎችን ሁሉ ይምራቸውም ዘንድ ጌታችንን ለመነው። ስለ ዓለምም ሁሉ መለመን በጀመረም ጊዜ እንዲህ አለ። አቤቱ ወደ አንተ የማነሰው አካል አልቀረልኝም፣ ሐዋሳቶቼ ሁሉ ተቆራርጠው በፊቴ የወደቁ ስለሆነ አሁንም ነፍሴን ተቀበል፣ እያለ ልመናውን ወደ ፈጣሪው አቀረበ። ጌታችንም ተገልጦለት ካረጋገውና ካጽናነው በኋላ ታላቅ ቃል ኪዳን ገባለት። ልጄ አይዞህ ሰማዕትነትህን ፈጽመሃል፣ ዋጋህንም እኔ ከፍልሃለሁ አለው። ከዚያም በኋላ ከንጉሱ ጭፍሮች አንዱ መጥቶ የቅዱስ ያዕቆብን አንገት በሰይፍ ቆረጠውና ኅዳር 27 ቀን የሰማዕትነቱ ፍጻሜ ሆነ። እናቱና እህቱም በሰማዕትነት ማረፉን በሰሙ ጊዜ እጅግ ደስ አላቸው። መጥተውም ሥጋውን ተሳለሙት ሽቶም እረጩት እንጂ አላለቀሱለትም። በደጋጎቹ ነገስታት በአናሪዎስና በአርቃዲዎስ ዘመን አብያተ ክርስቲያናት ታነጹ። መምናንም ለቅዱስ ያዕቆብ ውብ ቤተ ክርስቲያን ሰርተውለት ሥጋውን በዚያ በክብር አኖሩ። በዚያም እጅግ ታላላቅ ታምራት ተፈጸሙ። ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን። አሜን። ወስብሐት እግዚአብሔር ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን። አሜን አኑሮኛ

ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ያቺ ፈጓሽ አደኝቺ ዛሬም ለእኔ ተዘርግታ ባጢአት ርቄን እንዳልኮት አስረህኛል በውለታ ደግሞ ሲወት ምርጫ ቢሆን ካንተ ወዲያ ማን ይኬዳል? አባቴ ፍቅር ጌታዬ፣ ፍቅሬ እኮ ዓለምን ያስንቃል።